በስሙ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሜን። የተወደዳችሁ የሉል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በሉል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ አደረሳችሁ። አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነቱ ተመልክቶ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 ህዳር 11 ቀን የእናታችን የቅድስት ሐናን አመታዊ ክብራል በታላቅ ድምቀት እናከብራለን ብለናል። ይህንን ክብራል ስለምንድን ነው ብናከብረው ስንል በዛሬው ዕለት ህዳር 11 ቀን ለእግዚአብሔር ወልድ የስጋ አያቱ የሆነች አምላክን ለወለደች ለመቤታችን ለቅድስት ድንግል ማርያም እናቷ የሆነች የተመሰገነች እናታችን ቅድስት ሐና የእረፍቷ መታሰቢያ ነው ወይንም ደግሞ ያረፈችበት ዕለት ነው። ታዲያ ያረፈችበት ዕለት ነው ብለን ብቻ ማለፍ ሳይሆን እናታችን ቅድስት ሐና ማን ናት፣ እንዲሁም ደግሞ የስሟ ትርጓሜስ ምን ማለትን የሚለውን ልናውቅ ያስፈልጋልና ይህንን አጠር አድርገን እንመለከታለን። እንግዲህ ከስሟ ትርጓሜ ስንጀምር ሐና ማለት ምን ማለት ነው ስንል ሐና ማለት በዕብራይስጥኛው የእግዚአብሔር ስጦታ እንደማለት ነው። ሐና፣ ዮሐና፣ ሐናንያ የሚሉ የዕብራይስጥ ስሞች ትርጉማቸው ተወራራሽ ነው። ታዲያ የዝቼ እናታችን የቅድስት ሐናን ክብሯን መናገር የሚችል የለም። እርሷ ሰማይና ምድርን ለፈጠረ ለእግዚአብሔር ወልድ በስጋ አያቱ ተብላለችና አንድም ለሰማይና ለምድር ንግሥት ለድንግል ማርያም ወላጅ እናቷናትና በእውነት ክብሯን መናገር የሚቻለው የለም። ከዓለም ሴቶች ሁሉ የቅድስት ሐና ማኅፀን እንደምን! የከብር ወገኖቼ፣ በፍጥረት ታሪክ ለመጀመሪያ ጊዜ ጥንተ አብሶ ወይም ደግሞ የአዳም በደል መተላለፍ የቀረው በማኅፀነ ሐና ውስጥ ነውና ለዚህ ደግሞ ጠንክሮ ምስጋና ይገባል። ወገኖቼ ይስሐቅን የተሸከመ የሳራ ማሐፀን ብሩክ ከተባለ የቅድስት ሐናማ እንደምን አይባል። ከፍጥርታት ሁሉ እግዚአብሔር ድንግል ማርያምን እንደምረጠ ሁሉ እናታችን ቅድስት ሐናንም ለአያትነት መርጧታል። ታዲያ እናታችን ቅድስት ሐና ትውልዷ ወይም ደግሞ ነገዷ ከላይ ከቅዱስ አብርሃም፣ ከታች ደግሞ ከነገደ ካህናት ነው። ይህስ ደግሞ እንደምንድን ነው ቢሉ፣ አብርሃም ይስሐቅን፣ ይስሐቅ ያዕቆብን ያዕቆብ ደግሞ ሌዊንና አስራ አንድ ወንድሞችን ይወልዳል። ሌዊ ቃአትን ቃአት ደግሞ እንበረምን እንበረም ደግሞ አሮን ካህኑን ይወልዳል። ቅዱስ አሮን አልዛርን አልዛር ደግሞ ፊንሐስን እያለ ትውልዱ እስከ ቴክታና ጴጥርቃ ድረስ ይወርዳል ማለት ነው። ታዲያ ቴክታና ጴጥርቃ እግዚአብሔር አምላክን የሚፈሩ በህግጋቱ የሚኖሩ ፈራ እግዚአብሔር በውስጣቸው ያለ ድጋግ ክርስቲያኖች ነበሩ። ይቀራቸው የማይባሉ እጅግ ባል ሀብቶች ነበሩ። ነገር ግን ሀብት ንብረታቸው የበዛ የተተረፈረፈ ቢሆንም እንኳን ህግጋቱን ጠብቀው የሚጓዙ ቢሆንም እንኳን ልጅ አልነበራቸውም። ልጅ በማጣት ሲሰቃዩ ሲያዝኑ ሲተግዙ የኖሩ ናቸው። ቴቅጣና ጴጥርቃ ልጅ ጣት ኖረው ሳለ ከዕለታት በአንደኛው ቀን ራእይ ተመለከቱ። ያንን ራእይ ከተመለከቱ በኋላ ልጅን አገኙ። የንቦሳዎችና የፀሐይና የጨረቃ ራእይ ተመልክተው ይህንን ምስጢር ከተመለከቱ በኋላ ቴክታና ጴጥርቃ ልጅ ወልደው ስሟን ሄሜን አሏት። ሄሜንም ታዲያ አድጋ ለአካለ መጠን ስትደርስ አግብታ አርሳም ድርዴን ወለደች። ድርዴም ደግሞ ቶናህን ወለደች። ቶናህም ደግሞ ሲካርን ወለደች። ሲካርም ደግሞ ሄርሜላን ወለደች። ሄርሜላም ታዲያ ከክርስቶስ ልደት ዘጠና ዓመታት በፊት ማጣት የሚባል ደግ ሰው ከካህናት ወገን የሆነ አግብታ በስርዓተ ኦሪት ትኖር ነበር። እግዚአብሔር ለዚች ደግ ሴት የተባረኩ ሶስት ሴት ልጆችን ሰጣት። የመጀመሪያዋን ማን ብለው ስም ሰየሟት ስንል፣ ማርያም ብለው ጠሯት። ማርያም ስንል ታዲያ እናታችን እመቤታችን ቅድስት ድንግል ማርያምን አይደለም። አዎ የማጣትና የሄርሜላ ልጅ የሆነችው ይቺ ማርያም ብለው ስም ሰየሟት። እሷስ ማናት ስንል፣ የአረጋዊ ዮሴፍ ሚስት እናታችን ቅድስት ሰሎሜን የወለደቻት እናቷ ነች ማለት ነው። ሰሎሜ ደግሞ የቷ ነች ካልን፣ አዎ መቤታችን ቅድስት ድንግል ማርያም በዛ በስደቷ አውራት፣ በመከሩ አውራት ላይ ያልተለየቻት አብራ የተሰደደችው እናታችን ቅድስት ሰሎሜን የወለደቻት ይቺ ማርያም የተባለች የማጣትና የሄርሜላ ልጅ ናት ማለት ነው። ለእናታችን ለመቤታችን ለቅድስት ድንግል ማርያም ምኗ ትሆናታለች ስንል፣ ያክስቷ ልጅ ትሆናለች ማለት ነው። ልብ በል ወገኖቼ። ታዲያ ማጣትና ሄርሜላ የመጀመሪያዋን ልጃ ልጃቸውን ማን ብለው ሰይማት? ማርያም። ማርያም ደግሞ አረጋዊ ዮሴፍን አግብታ ቅድስት ሰሎሜን የወለደች ነች ማለት ነው። ሁለተኛዋን ደግሞ ሶፊያ ብለው ጠሯት። ሶፊያም ደግሞ ማን ናት ስንል ቅድስት ኤልሳቤጥን የወለደቻት ናት ማለት ነው። ቅድስት ኤልሳቤጥ ደግሞ ማነች ስንል የመጥምቀ መለኮት የቅዱስ ዮሐንስ እናት ማለት ነው። ልብ በሉ ወገኖቼ፣ ስለዚህ ይቺ ሶፊያ የምትባል የማን እናት ናት? የቅድስት ኤልሳቤጥ። ቅድስት ኤልሳቤጥ ደግሞ ለእመቤታችን ለቅድስት ድንግል ማርያም ምኗ ናት ስንል የአክስት ልጅ ናት ማለት ነው። ይቺ ቅድስት ኤልሳቤጥ ደግሞ መጥምቀ መለኮት ቅዱስ ዮሐንስን ወልዳልናለች። ታዲያ ማጣትና ሄርሜላ ሶስት የተባረኩ ሴት ልጆች አሏቸው፣ እግዚአብሔር አምላክ ሰጥቷቸዋል ብለናል። የመጀመሪያዋን ማርያም ብለናል። ሁለተኛዋን ሶፊያ ብለናል። ሶስተኛዋና የመጨረሻዋ ግን ሐና ናት ማለት ነው። ስሟንም ሐና ብለው ሰይሟት። ይችውም ታዲያ የፈጣሪ የስጋ አያቱ የድንግል ማርያምም ደግሞ እናቷ ትሆን ዘንድ የተመረጠችውና ስም አጠራሯ የከበረው ዛሬ ክብረ በዓሏን የምናከብሩላት ቅድስት እናት ናት። ልብ በለጎኖቼ ማናት ስንል ማለት ነው። ስለዚህ እናታችን ቅድስት ሐና የማን ልጅነት ስንል የማጣትና የሄርሜላ ልጅ ናት። እህቶቿ ማን ናቸው ስንል ደግሞ ሶፊያና ማርያም የሚባሉ እህቶች አሏት ማለት ነው። ይህንን በደንብ ልናውቅ ያስፈልጋል። ታዲያ ዛሬ ይህንን ክብረዋል ስለ ምን እንደምናክብርና ስለ እናታችን ስለ ቅድስት ሐና በጥቂቱ ለመመልከት ያህል መጽሐፈ ስንክሳርን ስንመለከት እንዲህ የሚል አረፍተ ነገር ተጽፎ እናገኛለን። ምን የሚል አረፍተ ነገር ስንል የዝችን ቅድስት ገድሏንና ትሩፋቷን እንዳንዘረዝር አላወቅ ነው የሚላል። ልብ በሉ ወገኖቼ። የሚገርመው አባ አባቶቻችን እንዲህ አሉት ክብሯን መግለጽ አልጠገበለው ነው እንጂ ሳያውቁ ቀርቶ አይደለም። እኛ በመጠናችን የብፅዕት ሐናን ህይወት ባጭሩ ስንመለከት እናታችን ቅድስት ሐና ማናት ስንል፣ አዎ እናታችን ቅድስት ሐና የማጣትና የሄርሜላ ልጅ ናት። ከካህናት ወገን በመሆናቸው ማጣትና ሄርሜላ ልጆቻቸውን በጥንቃቄ እንዳሳደጉ ይታመናል። እናታችን ቅድስት ሐናም ታዲያ ለአቅመ ሕዋን ስትደርስ፣ አዎ በህጉና በስርዓቱ አሳድገዋታልና በፈቃድ እግዚአብሔር ትውልዱ ከነገደ ይሁዳ የሚሆን አንድ ደግ ሰው አጩላት። ይህ ደግ ሰው ማን ይባላል ካልን እያቄም ይባላል። ልብ በሉ ወገኖቼ። ታዲያ ይህ ቅዱስ እያቄምም ታዲያ አንዳንዴ ሳዶቅ ወይም ደግሞ ዮናኪር እየተባለ ይጠራል። አባታችን ቅዱስ እያቄም ምን አይነት ሰው ነው? ማን ነው ካልን ታዲያ ክፉ ካንደበቱ የማይወጣ ምጽዋትን፣ የሚወድ አምላከ እስራኤልን በንጹህ ልቡ የሚያመልክ ሰው ነበረ። ታዲያ እንደ ኦሪቱ ስርዓት ሁለቱ ቅዱሳን እያቄምና ሐና ከተጋቡ በኋላ ቶሎ ልጅ መውለድ አልቻሉም። ይህ ደግሞ የወቅቱ ከባድ ፈተና ነበረ። ቅዱሳን ኢያቄምና ሐና አዎ ህግጋቱን የሚጠብቁ እንዲሁም ደግሞ ደጋግ ክርስቲያኖች ቢሆኑም እግዚአብሔር አምላክ የባረካቸው ቢሆኑም እንኳን ነገር ግን በወቅቱ ልጅ ስላልነበራቸው እጅጉን ይነቀፉ ነበረ። በዘመድ የከበሩ በጠባያቸው የተመሰገኑ መልካምንም የሚሰሩ ሰዎች ሆኖ ሳለ ልጅ ስለሌላቸው ብቻ ሀጡ አነ በረከት እየተባሉ ከቤተ እግዚአብሔር ይገፉ ነበረ። በአደባባይም ይነቀፉ ነበረ። ምክንያቱም በብሉይ ኪዳን ልጅ አለመውለድ እንደ ኃጢአተኛ ያስቆጠር ስለነበረ። ደግነቱ ግን የወቅቱ ሊቀ ካህናት ቅዱስ ዘካርያስ የመጥመቀ መለኮት የቅዱስ ዮሐንስ አባት እንደ እነርሱ በዘመኑ ልጅ ያጣ ስለነበረ አው አብረው ይጽናኑ ነበረ። ልብ በለ ወገኖቼ፣ ታዲያ የሆነ ሆኖ እነዚህ ብሩካን ሰዎች አምላክ እስራኤልን ከመለመንና ከማመስገን በስቀር ሌላ ትርፍ ነገር አልተገኘባቸውም። ልጅ የላቸውም። ነገር ግን እግዚአብሔር አምላክን ልጅ ስጠን ብለው ከመማፀን ውጭ ወደ ሌላ አቅጣጫ መሄድን አልመረጡም። ወደ ሌላ አቅጣጫ መሄድን አልፈለጉም። እግዚአብሔር አምላክን በስተርጅና እድሜያቸው እንኳን ልጅ ስጠን ብለው ይማፀኑት ነበረ። ምንም ሞላላቸውና የደላቸው ባይሆኑ እንኳን ድሃን ሳያጎርሷ አይውሉ ማያድሩም ነበረ። ቅድስት ሐናን ደግሞ ሌሎችም ይነቅፏት ነበረ። ቅድስት ሐናን ቢወልዷት እንጂ እቺ አትወልድም እያሉ ጎረቤቶቿ ይሳለቁባት፣ ይነቅፏት ነበረ። በዚህ ጊዜ እናታችን ቅድስት ሐና ለነርሱ ምላሿ ምን ነበረ ስንል ከማልቀስ በቀር ምንም አይነት ምላሽን አትሰጣቸውም ነበረ። እቺ ቢወልዷት እንጂ የማትወልድ ድንጋይ እያሉ ሲነቅፏት፣ ሲዘባበቱባት፣ አዎ ሲሳለቁባት እናታችን ሐና ግን ታለቅ ሳለች እንጂ ምንም አይነት ምላሽን አትሰጣቸውም ነበረ ወደ እግዚአብሔር ዞር ብላ ምነው አምላክ ሆይ ለእኔ ልጅንም አትሰጠኝ እያለች በስተርጅና ዕድሜዋ እንኳን እግዚአብሔር አምላክ ልጅ እንዲሰጣት ማጸን ነበር እንጂ አዎ ክፉ ነገርን መናገርን አልመልጥ አልመረጠችም ታዲያ ከዕለታት በአንድ ቀን ቅዱስ ኢያቄምና እናታችን ቅድስት ሐና ወደ ቤተ ክርስቲያን ሄደው ሲያዝኑ ሲጸልዩ ውለው ሲመለሱ ሳለ እናታችን ቅድስት ሐና በመንገድ ላይ አንድ ነገር ተመለከተችና እጅጉን ተከፋች። ምን ተመለከተች ስንል ርግቦች ከልጆቻቸው ጋር ሲጫወቱ ተመለከተች። በዚህ ጊዜ እጅጉን አምረር አለቀሰች እናታችን ቅድስት ሐና ምን ነው ፈጣሪ ሆይ የእንስሳትን ማኅፀን የምትከፍት እጽዋትንም ከባህርያቸው ፍሬ እንዲያፈሩ የምታደርግ፣ እውነትን ሐናን ድንጋይ አድርገ ፈጥረኛልን ምን ነው ለእኔ ልጅ ነሳይም ብላ እጅጉን አምረር አለቀሰች። በዚህ ጊዜ ቅዱስ ኢያቄምም ወደ ወደ ተራራ ወጥቶ ለአርባ ቀናት አለቀሰ። ምን ነው ጌታ ሆይ ለእኛ ልጅም አትሰጠን? ምን ነው ጌታ ሆይ ከእኛ ሽሙጣችንን የማታስወግድልን እያለ ቅዱስ ኢያቄም ለአረባ ቀናት በተራራ ላይ ወጥቶ አለቀሰ። እናታችን ቅድስት ሐና ማለቀሶች አነባች። ይህ ሲሆን ታዲያ ሁለቱም አርጅተው ነበረ። ዕድሜያቸው ገፍቶ አርጅተው ነበረ። ታዲያ ሐምሌ 30 ቀን ራእይ ተመልክተው አደሩ። ልብ በሉ ወገኖቼ፣ በእውነት ክብር ለአምላካችን ይሁን። ምን አይነት ራእይ ተመለከቱ ስንል አዎ ነጭ ርግብ ሰባቱን ሰማያት ሰንጥቃ በማሕፀነ ሐና ስታድር ራእይ ተመለከቱ። ይህን ራእይ የተመለከቱ ታምላይ ሰላሳ ቀን ነው። ይህን ራእይ ከተመለከቱ በኋላ እጅጉን ደስ አላቸው። ደስ ብሏቸው ታዲያ ወዲያውኑ በምንጣፍ ወይ ደግሞ በመኝታ አልተገናኙም። ምንድን ያደረጉት ስንል ይህን ራእይ ካየን ይህንን ምልክት ካገኘን ዘንዳ ነይ ፍቃድ እግዚአብሔር መሆኑን በጸሎት እንጠይቅ እንማፀን ብለው ደስ ብሏቸው ለሰባት ቀን ሱባኤ ይዘው

ልብ ወለገኖቼ ሱባኤ ይዘው ሰነበቱ። ለሰባት ቀን ሱባኤ ይዘው ከሰነበቱ በኋላ ቅድስት ሐና መቤታችን ቅድስት ድንግል ማርያምን ነሐሴ ሰባት ቀን ጸነሰቻት። በእውነት ክብር ለአምላካችን ይሁን። ልብ ወለገኖቼ ለረዥም ዓመታት እግዚአብሔር አምላክን ልጅ ስጠን ብለው ሲማጸኑ የነበሩት ቅዱሳን ኢያቄምና ሐና በሰዎች ዘንድ የተከበሩ ቢሆንም እንኳን ልጅ በማጣታቸው ምክንያት ብቻ ይነቀፉ የነበሩት ቅዱሳን ኢያቄምና ሐና አዎ በስተርጅና ነሐሴ ሰባት ቀን እናታችን መቤታችን ቅድስት ድንግል ማርያምን አዎ ጸነሰቻት። ይህም ታዲያ ለእነርሱም ለወገኖቻቸውም ታላቅ ተድላ ደስታ ሆነ። ናታችን ብፅታና ግን ፈጣሪዋን ታከብሮ ዘንድ በጎነትንና ንጽህና ናበዛጅ ፀን ሳምሳን ታዲያ እናታችን ቅድስሳና እውራንን አበራጭ ደውያንን ፈወሰች። ይህስ እንደምንድን ነው ቢሉ ታዲያ አዎ የጦልቅ ልጅ በሞተ ጊዜ ለቅሶ ልትደርስ አዎ እናታችን ቅድስሳና መቤታችንን ፀንሳ ሳለ የመቤታችን ፅንስ በሆዷ ሳለ ለቅሶ ልትደርስ ሄዳ ያንን የሞተውን የጦሊቅን ልጅ በዞረችው ጊዜ እየዞረች እያለቀሰች ሳለ ስትዞር ሳለ ጥለዋ በዚያ አስክሬን ላይ ቢያርፍበት ያ አስክሬን የጦሊቅ ልጅ አፈፍ ብሎ ተነስቶ ስለ እናታችን ስለ መቤታችን ስለ ቅድስት ድንግል ማርያም መሰከረ። ስለ እናታችን ስለ ቅድስት ሐና መሰከረ። ምን ብሎ መሰከረ ስንል፣ አዎ ድንግል ማርያምን የፀሐይ ጽድቅ እናቱ ብሎ መሰከረላት። ሐናን ደግሞ ሰማይና ምድርን ለፈጠረ አያቱ ብሎ መሰከረላት። በእውነት ክብር ለአምላካችን። ነገሮቼ፣ ታዲያ ይህንን ያዩ አይሁዳውያን ቅድስት ሐናን ሊገድሉ ብዙ ጊዜ ሞክረዋል። ለምን ካልን አዎ፣ ሙታንን ስታስነሳ፣ ዕውራንን ስታበራ፣ ብዙ ገቢረ ተአምራትን ስታደርግ ተመልክተዋልና። ይህ ነገር ያልተመቻቸው አይሁዳውያን እናታችን ቅድስት ሐናን ሊገድሉ ብዙ ጊዜ ሞክረዋል። ነገር ግን መላከ ሰላም ቅዱስ ገብርኤል አልፈቀደላቸውምና ይህን ነገር ማድረግ አልቻሉም። ታዲያ ግንቦት አንድ ቀን የሰማይና የምድር ንግስትን ሊባኖስ ተራራ ላይ ወልዳ ሽሙት ጠንከውላችልም አራቀች ስሟን ማርያም የአምላክ ስጦታ ብለው ሰይመው ለሶስት ዓመታት መብራን ድንግል ማርያምን አሳድገዋታል። የሚገርመው በሶስት ዓመታት ውስጥ ቅድስት ሐና ድንግል ማርያምን ከክንዷ አውርዳት አታውቅም ነበረ። አንድ ጊዜ መላእክት ወስደውባት ፍጹም አልቅሳለች፣ ኋላ ግን መልሰውላታል። ሌላኛው የሚደንቀው እግዚአብሔር የዓለም ውዱን ስጦታ እመብርሃንን ይሰጣቸው። እነርሱም ታዲያ ይህችን ውድ ስጦታቸውን ሳይሰስቱ መልሰው ለፈጣሪ መለሱለት። ወገኖቼ ቅድስት ሐና ድንግል ወደ ቤተ መቅደስ ከገባች በኋላ የእናትነት ፍቅሯ እያሳሳት፣ የእናትነት ፍቅሯ እያመላለሳት ለአምስት ዓመታት እየተመላለሰች ትጎበኛት ትስማትም ነበረ። መቤታችን ቅድስት ድንግል ማርያም ስምንት ዓመት በሞላት ጊዜ ግን የእግዚአብሔር ጥሪ ወደ እናታችን ወደ ቅድስት ሐና ደረሰ። ወገኖቼ ከክርስቶስ ልደት ስምንት ዓመታት አስቀድማ ብጽዕት እናታችን ቅድስት ሐና በዛሬዋ ዕለት ሕዳር 11 ቀን አረፈች። ወገኖቼ ዛሬ የምናክብረው ክብረ ዓል እናታችን ቅድስት ሐና ያረፈችበትን ዕለት ነው። ትንሽ ቆይቶም ታዲያ ባለቤቷ ቅዱስ ኢያቄም ተከትሏታል። እኛም ልጆቿ ብፅዕታና ብፃን ይገባሻል፣ ምስጋና ይገባሻል እያልን ዛሬ ጊዜ ህዳር አንድ ቀን አመታዊ ክብረ ዓልዋን የረፍት መታሰቢያ በዓልዋን እናክብራለን። ምክንያቱም እርሷ ለእግዚአብሔር ወልድ በስጋ አያት ሆናለችና ማለት ነው። እግዚአብሔር አምላክ መቤታችን ቅድስት ድንግል ማርያምን ብቻ አይደለም የመረጠው፣ እግዚአብሔር አምላክ እናታችን ቅድስት ሳሃናንም ለአያትነት መርጧታልና፣ በእውነቴ ክብር ክብር ይገባታል። የእርሷን ክብር የእርሷን ገናናነት መናገር የሚቻለው የለም። ወገኖቼ ስለዚህ ዛሬ የምናክብረው ክብ ይኖረዋል ስለ ምንድን ነው ስንል፣ ህዳር 11 ቀን እናታችን ቅድስት ሐና ያረፈችበት ዕለት ስለሆነ ነው። ይህንን ደግሞ የሰማነውን የተማርነውን ላልተማሩ ላልሰሙት ወንድሞቻችን ልናሰማ ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማህተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለ ስለማናስተምር ያወቅነውን ስለማናሳውቅ ብዙዎቻችን ወንድሞቻችን የሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ ላይ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አርጋችሁ የደ ምልክቱን መጫን ይኖርባቸዋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ አጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል። በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱ ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስከራ አርጋችሁ የደውል ምልክቱን መጫን ይኖርባቸዋል ማለት ነው። እንግዲህ መርሃግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድን ነው ካላችሁ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በአመት ሶስት ታላላቅ የበረከት ስራዎች ይሰራሉ። እነዚህ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። በዚህም መሰረት ታዲያ አዲስ ዓመትን ምክንያት ማድረግ የታሰሩትን ሞቻችንን እንጠይቃለን። በዚህም ደግሞ ታስሪ አልጠይቃችኝ የሚለውን ጥያቄ እንመልሳለን። የገና በዓልን ምክንያት ማድረግ ደግሞ የታመሙ ወንድሞቻችንን በየሆስፒታሉ የሚሰቃዩትን እየሄደን እንጎበኛለን፣ እንጠይቃለን። በዚህም ታምሜ አልጠየቃችሁኝ የሚለውን ጥያቄ እንመልሳለን። በተጨማሪም ደግሞ የትንሣኤ በዓልን ምክንያት አድርገን የተራቡ እናበላለን የተጠሙ እናጠጣለን ነዲያንን አንድ ቦታ ሰብስበን እንመግባለን ማለት ነው። በዚህም ደግሞ ተረቤ አላበላችሁኝም ተጠምቼ አላጠጣችሁኝ የሚለውን ጥያቄ እንመልሳለን ማለት ነው። ስለዚህ በአመት ሶስቴ እነዚህ ታላላቅ የበረከት ስራዎች ይሰራሉ። በዚህም መሰረት ታዲያ አሁን ከፊታችን የሚመጣውን የገናን በዓል ወይም ደግሞ የጌታችንን የልደት በዓል ምክንያት ማድረግ የታመሙት ወንድሞቻችንን መድኃኒት መግዣ እንኳን አተው የሚሰቃዩ በቀን ብዙ ሺዎችን የሚያወጡ ለመድኃኒት መግዣ በካንሰር በምም የሚሰቃዩ ወንድሞቻችንን ሆስፒታል ድረስ ሄደን እንጎበኛለን እንጠይቃለን። እና ዜበረከት ስራ ላይ መሳተፍ የምትፈልጉ ሰዎች የመቶ ብር ቻለንጅ ጀምረናል። ከመቶ ብር ጀምሮ የአቅማችሁን እያደረጋችሁ ዜበረከት ስራ ላይ መሳተፍ ትችላላችሁ። እንዴት ነው መሳተፈው በምን አካውንት ነው መሳተፈው ብላችሁ የምትጠይቁ ካላችሁ የዚህ ቪዲዮ የኮመንት የመጀመሪያ ቦታ ላይ ሊንክ አስቀምጠላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃ ይመጣላችኋል። ስል ቁጥርም አካውንትም ታገኛላችሁ። ያንን አንብባችሁ ዜበረከት ስራ ላይ መሳተፍ ትችላላችሁ ስላላችሁ እግዚአብሔር አምላክ ሁላችንንም የበረከቱ ተካፋዮች አድርገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።